ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ ስምንት 2017 ዓ ምት የረፋድ ዜናዎችን ይዘንላችሁ ቀርበናል። በኦሮሚያ ከተሞች ነዋሪዎች ለኮሪደር ልማት ቤታቸው ፈርሶም ገንዘብ እንዲከፍሉና ልማቱን ራሳቸው እንዲሰሩ እየተገደዱ ነው። ዝርዝር መረጃ አለ። በጎጃም ቀጠና ውጊያዎች ሲቀጥሉ፣ በጎንደር አካባቢዎች ደግሞ ጠንካራ የፋኖ መዋቅር ስራዎች እየተሰሩ ነው። ፋኖን የተቀላቀለው አዛዥ ያጋለጠው ምስጢር አለ፣ በስፋት ዳሰነዋል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 በኦሮሚያ ከተሞች ነዋሪዎች ለኮሪደር ልማት ቤታቸው ፈርሶም ገንዘብ እንዲከፍሉና ልማቱን ራሳቸው እንዲሰሩ እየተገደዱ ነው። በምዕራብ ሸዋ ዞን የሆለታ ከተማ ነዋሪዎች ለኮሪደር ልማት በግዴታ እያንዳንዳቸው ከ40 ሺህ ብር እስከ 200 ሺህ ብር እንዲሰጡ እየተጠየቁ መሆኑን ተናግረዋል። ለመሰረት ሚዲያ ቃላቸውን የሰጡ በርካታ ነዋሪዎች እንኳን ይህን ያህል ገንዘብ ኖሯቸው ሊሰጡ የተጠቀሰውን ያህል ገንዘብ በህይወታችን ዘመን ኖሮን አያውቅም ብለዋል። ለኮሪደር ልማቱ ማለትም ለእግረኛው መንገድ አፍርሰዋል። ሰላሳ ዓመት እና ከዛ በላይ ግብር ሲከፈልበት ከኖረ ቦታ በርካታ ሜትሮችን አስጠጋን የሚሉት ነዋሪዎቹ አሁን ደግሞ ከ40 ሺህ ብር እስከ 200 ሺህ ብር ሲንቄ ባንክ አስገቡ እየተባሉ መሆኑን ተናግረዋል። ይህ ድሀ ህዝብ ከየት ያመጣል? የለንም ሲባል በቃ እናንተ ትለቁና መስራት ለሚችል ይሰጣል አሉን የሚሉት ሌላኛዋ ነዋሪ፣ የከተማው ነዋሪ ምን ማድረግ እንዳለበትና ማንን ማናገር እንደሚችል ግራ ገብቶት ይገኛል ብለዋል። ከላይ የመጣ ትዕዛዝ ነው ይላሉ። አምሳ ሎሚ ለአንድ ሰው ሸክም ለአምሳ ሰው ጌጡ ነው። ልማት የሚጠላ የለም፣ ግን እኛ ካለን ላይ ሰጥተናል ያሉት ነዋሪው ኑሮ የከበደውና ብቻውን የሚያወራ ህዝብ ይዘን ባንጨካከን፣ አንዳንዴም ቆም ብለን ብናስብ መልካም ነው ብለዋል። የኢትዮጵያ መንግስት ከሀምሳ ስምንት ከተሞች በላይ እያከናወነ ያለውን የኮሪደር ልማት በአፋጣኝ አቁሞ በሰብአዊ መብት ላይ የሚያደርሰውን ጫና መገምገም እንዳለበት አምነስቲ ኢንተርናሽናል ከሁለት ቀን በፊት ማሳሰቡ ይታወሳል። ማንኛውም አይነት ሰዎችን ከቤታቸው የማስወጣት ሂደት ከዓለም አቀፍ ሰብአዊ መብት ጥበቃ መርህ ጋር የሚጣጣም መሆን አለበት ያለው አምነስቲ በኮሪደር ልማት ልማት ምክንያት ሰዎች ያለ ህግ ከለላና ሌሎች ጥበቃዎች በግዳጅ ከቤታቸው እየተፈናቀሉ ነው ሲልም ጠቅሷል። በተመሳሳይ በዱከም፣ በደብረ ዘይት እና በናዝሬት ከተሞች ህዝቡ ያለምንም ካሳ ክፍያ ለኮሪደር ልማት በሚል ቤቱ እየፈረሰ መሆኑ ይታወቃል። ካሳ ካለመከፈሉም በላይ ቦታቸውን ራሳቸው አፍርሰው የኮሪደር ልማቱንም በራሳቸው ወጪ እንደሚሰሩ አስተያየታቸውን ለሮሃ የሰጡ የናዝሬት ነዋሪ ተናግረዋል። በጎጃም ቀጠና ውጊያዎች ሲቀጥሉ በጎንደር አካባቢዎች ደግሞ ጠንካራ የፋኖ መዋቅር ስራዎች እየተሰሩ ነው በአማራ ክልል እየተካሄደ ያለው ውጊያ ተጠናክሮ የቀጠለ ሲሆን የብልጽግና አገልጋይ የጸጥታ ኃይል አባላትና አዛዦችም ፋኖን መቀላቀላቸውን ገፍተውበታል በጎጃም ቀጠና ስናን አባጅሜ ብርጌድ እና ንጉሥ ተክለ ሃይማኖት ብርጌድ በጥምረት ረቡ ገበያ ገብተው ቁስለኛውን ወደ ደብረ ማርቆስ ሆስፒታል ለመውሰድ በተንቀሳቀሰው ኃይል ላይ እርምጃ ወስደዋል የአገዛዙ ጦር ከስምንት በላይ ተሽከርካሪና ከአራት በላይ ዲሽቃይዞ የተንቀሳቀሰ ሲሆን በፋኖ ኃይሎቹ አራት አልጋ የተባለች ቦታ ላይ ተመቷል። በተመሳሳይ በገልጥማ አቅጣጫ በመግባት ከፍተኛ ማጥቃት ተፈጽመዋል። በአውደ ውጊያውም ብዙ የብልጽግና ጦር ሙትና ቁስለኛ ማድረግ ተችሏል። በሌላ በኩል ጎጃም አገው ምድር ሶስተኛ ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ የብልጽግናን ጦር ለከፍተኛ ኪሳራ ዳርጎታል። የአማራ ፋኖ በጎጃም የሶስተኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ ብርጌድ ሚያዚያ 7 2017 ዓ ም ከዳንግላ ወደ ኮሶበር በሚወስደው መንገድ ላይ ጉምድሪ ቀበሌ ላይ በፓትሮል ላይ በነበረ የአገዛዙ ኃይል ላይ ጥቃት ሰንዝሮ አስር የሚሆኑትን ገድለዋል። በተመሳሳይ በአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ ድጓጽዮን ከተማ እሁድ ለት የፋኖ ኃይሎች ባደረሱት ጥቃት በርካታ የመንግስት የጸጥታ ኃይሎች ተገድለዋል ስትል ዋዜማ ራዲዮ ዘግባለች። በርካታ የፋኖ ኃይሎች በዚህ ሁለት ጠዋት ላይ በአምስት አቅጣጫዎች ወደ ከተማዋ እንደገቡ የገለጹት ምንጮች መንግስት የጸጥታ ኃይሎች በሚገኙባቸው ካምፖችና ምሽጎች ላይ ጥቃት መፈጸማቸውን የአካባቢው ነዋሪዎች ተናግረዋል። ጥቃቱን ተከትሎ የመከላከያ ሰራዊት አባላት ለጥቃቱ አጸፋ በሚመስል መልኩ በመንገድ ላይ ንጹሀን ነዋሪዎችን መግደላቸውን ዋዜማ በዘገባዋ አንስታለች። ከጥቃቱ በኋላ ወደ አጎራባች ከተሞችና ወደ ባህር ዳር የሚደረግ የትራንስፖርት የትምህርትና የንግድ እንቅስቃሴዎች መቋረጣቸውንም ዘገባው አመልክተዋል። ይህ በእንዲህ እንዳለ በአማራ ፋኖ አንድነት በጎንደር ስር ሰላሳኛው ክፍለ ጦር ተደረ ተደራጅቷል የክፍለ ጦር ነባር ታጋዮችን በማቀፍ ከአዳዲስ ብርጌዶች እና ሻለቆች ጋር በመሰባጠር የተደራጀ መሆኑን የአማራ ፋኖ አንድነት በጎንደር አሳውቀዋል ክፍለ ጦሩ ከእንፍራንስ አዲስ ዘመን ወረታ መስመር ባሉ አካባቢዎች ማህበራዊ መሰረት ተመርኩዞ የተደራጀ ሰላሳኛ ክፍለ ጦር ነው። ስያሜውም የአማራ ፋኖ አንድነት በጎንደር ሻለቃ ፋናዬ ውቤ ክፍለ ጦር እንደሆነ የተገለጸ ሲሆን ጉዛራ ብርጌድ፣ አርኖ ጋርኖ ብርጌድ እና ጣና ሐይቅ ብርጌድ ደግሞ መስራች ብርጌዶች ናቸው። የክፍለ ጦሩ አመራሮችም ዋና አዛዥ አለሜ ባዬ፣ ምክትል አዛዥ ጊዜ ያለው፣ ዘመቻ መምሪያ አየነው መኳንተ፣ ፖለቲካ ዘርፍ ኃላፊ መቶ አለቃ እንደራሴ ስጦታው፣ ግንኙነት ገብሬ አማረና ሌሎች ተሹመዋል። በተመሳሳይ ጥቁር አንበሳ የሚል ስያሜ ያለው ክፍለ ጦር ጎንደር ከተማን ከቦ በአማራ ፋኖ አንድነት በጎንደር ስር መመስረቱን ትናንት ዘግበን ነበር። ይበ እንዲ እንዳለ በላስታ ወረዳ ከርቶ ፋኖን የተቀላቀለው የፖሊስ አዛዥ ፋኖ ተመስገን አለሙ የብልጽግና አገልጋይ በመሆናችን ህዝቡ ጠልቶናል፣ ሰልችቶናል፣ አግልሎናል ያለ ሲሆን የብልጽግናው ጦርም አይደለም ህዝቡን፣ እኛን ፖሊሶቹንም ያሰቃያል ብሏል። ለመረብ ሚዲያ በሰጠው ቃል ከነት ግን የመጣው ምን ምን ይዘወጣ ያው ክላሽን ሙሉ ትጥቄ እንደያዝኩ ነው የወጣሁት። ስርዓቱን እዛው ውስጥ ሆኖ መከራከር የሚቻል መስሎኝ ነበረ ወይም ደግሞ መታገል የሚቻል መስሎኝ ነበረ፣ ግን አልተቻለም። መረረኝ። እዛ ሆነህ ሌላ ነገር እያዩ ከመድማት ወይም ከሞት ሰዓት ድንም ወጥቶ በአንድ መት መታገል ይሻላል በሚል ሰው ደህና አድራቸው አይልም። ቤተ ክርስቲያን ደል የጎሪጥ ነው የሚያይ ነው። እኛ ካቆምንበት አካባቢ ሰው አይቆም። ህዝብ ጠልቷችኋል? አዎ፣ ቤተ ክርስቲያን ቁመን አራት አምስት ሆነን እንደዚህ በዱር በገደል ያሉትን ጠብቅልን እነዚህ ያሉትን ገደል ስለደል እያለሁ ሁላ እየሰማነው ጭምር የሚናገሩ ሰዎች አሉ በቃ ህዝቡ በጣም ጠልቶና ባጃጅ ላይ ራሱ የሚያሳፍረው የለም የጸጥታ ሀይሉ አሁን ፖሊስ ሰው መስመር ላይ የሚያሳፍረው የለም የወደቀው ሌላውን ቀብሮ የሞተውን የቆሰለውንም አንስቶ አንተን አናነሳ አንተን ትናንትና በእኛ እጅ በልተህ በእኛ ወጥተህ እኛ ላይ እኛ ልጆች ላይ እየተቆስክ ነህ ብለው አልፈውት የሄዱ ቦታ አለ ህዝቡም እየለየ ነው። ይደበደቡ ይታሰሩ አሉ ሁሉ አምጡም ተብለን ድል ስናመጣቸው ልጅ ፋኖ ነው ህዳንጣ ወንድም ፋኖ ነው ዳንጣ ተብሎ እኛ ህጋዊ ናቸው ብለን ለቃለ መጠይቅ ነው ብለን አመጥተን ግን የዱላ ውርጅብኝ ወርዶባቸው ታስረው የተዘረፈ ነው፣ በይፋ ነው። ወታደር ጠፋ ከተባለ የአንተ ቤት ይሄ ከሆነ በዚህ አድርጎ ከጠፋ፣ አንተ እስከ ቤተሰብ ተይዘህ ይህን ያህል መሳሪያ ዷን አምስት መቶ ሺህ መሳሪያ ዷን አምስት መቶ ሺህ ብር ሦስት መቶ ሺህ ብር ክፈል ነው የሚባለው። ወታደሮች እስከ መሳሪያቸው ጠፍተዋል። ልጅ ሸኝቶ ሊሆን ይችላል ተብሎ ልጁ ተደብድቦ ፓራላይዝ ሆኖ ሰውዬው ሦስት መቶ ሺህ ብር ክፈል ተብሎ ነገር ግን ማዳን አችልም። በቃ ይመጣል፣ ይደበደባል፣ ይታሰራል። አሁን ማአት ሰው እየታሰረ ነው። መግባት አለበት ሲባል እኮ አልመራም እኔ ማን ልዋጋ ነው ሚመታኝ የወገን ጥይት ከፊት ይመታኛን፣ የጥላት ምን ጥይት ከኋላ ይመታኝ። ሰብስበው ረሽኗቸው እንዳይባሉ ነው እንጂ ውጊያ ላይ ይዘዋቸው የሚገቡት ፖሊስ እንደማይዋጋ ያውቃሉ። ስልጠናው ነው ውጊያ አይደለም፣ የኮሚኒቲንግ ስራ ነው የፖሊስ። እዛው እርስ በርስ ለማያያዝ ራሳቸው ናቸው የሚመጡ። ትክክል ነው አናቀ ደብረ ጽዮን የአፍሪካ ህብረት ጣልቃ ይግባ ሲሉ ታደሰ ወረደ ወደ ጦርነት ፈጽሞ አንገባም ብለዋል። የህወት ሊቀመንበር ደብረ ጽዮን ገብረ ሚካኤል ከአፍሪካ ህብረት የፕሪቶሪያው ስምምነት አተገባበር ተከታታይ ኮሚቴ ሊቀመንበር ጀኔራል ሳማዳ ላሬ ጋር ከትናንት በስቲያ ተወያይተው እንደነበር ይታወቃል። ወቅቱም ደብረ ጽዮን ገብረ ሚካኤል ብልጽግና ስምምነቱን ጥሷል፣ የአፍሪካ ህብረት አስቸኳይ ስብሰባ ያድርግ ማለታቸው ይታወሳል። ይህ ንግግራቸውም ጠንከር ካለው የህወት መግለጫ በኋላ የተደረገ ነበር። ማውጣት በመግለጫው ብልጽግና ስምምነቱን ጥሶ በግሉ ህጎችንና አዋጆችን ከማውጣት ይቆጠብ ማለቱ ይታወሳል። ታዲያ በትናንትና እለት ከካቢኔ አባሎቻቸው ጋር ውይይት ያደረጉት ጄኔራል ታደሰ ወረደ ፈጽሞ ወደ ጦርነት አንገባም ሲሉ ተደምጠዋል። የህወሓት ሰዎችም ሆኑ የብልጽግናው መንደር ወደ ጦርነት እንገባለን ብለው ጦር ያዘምታሉ ተብሎ ባይጠበቅም በመካከላቸው ያለው ልዩነት መስፋት ግን ችግራቸውን በሰላማዊ መንገድ የሚያስፈታ አይመስልም። ይህ በእንዲህ እንዳለ በትግራይ ክልል በህወሓት አመራሮች መካከል መካከል ተፈጥሮ በነበረው ግጭት ምክንያት አሁንም ወደ ክልሉ ነዳጅ እየገባ እንዳልሆነ ተገልጿል። ለኢትዮ ኤፍኤም ማብራሪያ የሰጡት የትግራይ ክልል ንግድና ኤክስፖርት ኤጀንሲ የህዝብ ግንኙነት ዳይሬክተር አቶ ተህልሽ ገብረ ህይወት የነዳጅ እጥረት ችግር በክልሉ ካጋጠመ አምስት ወር መሆኑን ገልጸዋል። ከጦርነቱ በፊት ይገባ የነበረው ነዳጅ መጠን በቀን ከ8 እስከ 16 ቦቴ እንደነበር ገልጸው አሁን ላይ ግን በቀን ከ2 እስከ 3 ቦቴ ብቻ እየገባ መሆኑን ተናግረዋል። በዚህ ምክንያት በአሁኑ ሰዓት በትግራይ ክልል ኢኮኖሚያዊና ማህበራዊ እንቅስቃሴ ሰፊ ችግር እየገጠመው እንደሚገኝ አንስተዋል። የነዳጅ ችግር እንዲፈታ አንድ ዳይሬክተር ወደ አዲስ አበባ በመላክ ከሶስት ሳምንት በላይ ንግግር ቢደረግም የሚመለከተው አካል ምንም መፍትሄ እንዳልሰጣቸው ተናግረዋል። የተወሰነ ነዳጅ ቢመጣም ለሚያስፈልጋቸው ለጤና ተቋማት እየሰጡ መሆኑን ገልጸው አንዳንድ ድርጅቶች በነዳጅ እጥረት ምክንያት መስራት አለመቻላቸውንም ገልጸዋል። አሜሪካ በኤርትራ የሚገኘውን ጨምሮ አጠቃላይ አስር የሚጠጉ ኤምባሲዎቿን ልትዘጋ ነው ተባለ። ፖለቲካ እንደዘገበው የአሜሪካ የውጭ ጉዳይ መስሪያ ቤት የወጪ ቅነሳ አዲስ እቅድ አውጥቷል። በዚህ እቅድ መሰረት የመስሪያ ቤቱን አመታዊ ወጪ በ50 ፐርሰንት መቀነስ መታሰቡን አስታውቆም እቅዱን ተግባራዊ ለማድረግ የሚያስችሉ ምክረ ሀሳቦች መቅረባቸውን አስረድተዋል። ከቀረቡት ምክረ ሀሳቦች ውስጥ አስር የአሜሪካ ኤምባሲዎችን መዝጋት ይገኝበታል። እንዲዘጉ የተባሉ ኤምባሲዎች በኤርትራ፣ ግሪናዳ በሌሴቶ በመካከለኛው አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በዲሞክራቲክ ኮንጎ፣ በጋምቢያ፣ በደቡብ አፍሪካ፣ በማልታና በማልዲቪስ የሚገኙት ናቸው። እንደ ዘገባው በእነዚህ አስር ሀገራት የሚገኙ ኤምባሲዎች ቢዘጉም አሜሪካ ከእነዚህ ሀገራት ጋር ዲፕሎማሲያዊ ግንኙነቷን በጎረቤት ሀገራት በሚገኙ ኤምባሲዎቿ አማካኝነት የምትቀጥል ይሆናል። ለምሳሌ ከኤርትራ ጋር ያላትን ግንኙነት በናይሮቢ በሚገኘው ኤምባሲዋ አማካኝነት የምታደርግ ሲሆን ከማልታ ጋር ደግሞ በጣሊያን ኤምባሲዋ ለማድረግ ማቀዷን

የሱዳን ፈጥኖ ደራሽ ኃይል ትይዩ መንግስት መመስረቱን ይፋ አደረገ። የሱዳን ፈጥኖ ደራሽ ኃይል ወታደራዊውን መንግስት የሚገዳደር ትይዩ መንግስት መመስረቱን አስታውቋል። በሱዳን ፈጥኖ ደራሽ ኃይል አርኤስኤፍ እና በአገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት ሁለት ዓመት ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፉ ነው ተብሏል። የፈጥኖ ደራሽ ኃይሉ መሪ ሞሐመድ ሐምዳን ሄሜቲ ዳጋሎ እንዳሉት ቡድናቸው ብቸኛው ለሱዳን የሚበጅ ወደፊትን እየፈጠር ያለ ኃይል ነው። ይህ መግለጫ ይፋ የሆነው የሱዳን ጦርነት ሁለተኛ ዓመትን በማስመልከት በለንደን ከፍተኛ ጉባኤ እየተካሄደ ባለበት ወቅት ነው። በዚህ ጉባኤ ላይ የተገኙት የዩናይትድ ኪንግደም ውጭ ጉዳይ ሚኒስትር ዴቪድ ላሚ የሰላም መንገድ እንዲፈጠር ጠይቀዋል። የሱዳን የጦር ፈጥኖ ደራሽ መቀመጫ የሆኑ ከአልፋሽር ከተማ ወጣ ብለው የሚገኙት ቦታዎችን በቦምብ ማጥቃቱ ተሰምተዋል። ይህም በሺዎች የሚቆጠሩ ዜጎች ዘምዘም የስደተኞች መጠለያን ጥለው እንዲሸሹ አድርገዋል። ሄሜቲ እንዳሉት ፈጥኖ ደራሽ ኃይሉ እየገነባ ያለው የህግ የበላይ በላይነት እንጂ በግለሰቦች የሚመራ ሀገር አይደለም። እኛ የበላይነት ሳይሆን አንድነት ነው የምንፈልገው። የትኛውም ብሔር ክልል፣ አሊያም ሃይማኖት፣ ከሱዳናዊ ማንነት የበለጠ ቦታ ሊኖረው ይገባል ብለን አናምንም ይላል በቴሌግራም የለቀቁት መግለጫ። አክለው መንግስታቸው በፈጥኖ ደራሹ ኃይል ቁጥጥር ስር ላሉ ቦታዎች ብቻ ሳይሆን ለመላው ሀገሪቱ ትምህርትና የጤና አገልግሎትን የመሳሰሉ መሰረታውያንን እንደሚያሟላ ተናግረዋል። አርኤስኤፍ በቅርቡ ባደረሳቸው ጥቃቶች አራት መቶ ሰዎች መገደላቸውን የተባበሩት መንግስታት ከታማኝ ምንጮች መረጃ ማግኘቱን አስታውቋል። ሁለት አመት በሞላው የሱዳን የእርስ በርስ ጦርነት የአገሪቱ ጦርና ፈጥኖ ደራሽ ኃይሉ ዘር ማጥፋትና ጅምላ ወሲባዊ ጥቃትን ጨምሮ የጦር ወንጀል በማድረስ ይወቀሳል። ማክሰኞ በተካሄደው ጉባኤ